አላህ የልብሽ መሻት ያሳካልሽ። አሁን መቅድ የምትባይ ሴትዮ፣ አንቺ ጥንብ የምትዮው እዚ ጋ የጠነባ ነገር የለ እንዴ? ምን እምሙሽ ነው የጠነባሽ? ታጠቢ እናቴ፣ ትጥብ በይ እንዴ። የት ሀገር ነው ያለሹ? አሁን እዚ ጋ የጠነባይ እኔ እንደሆነ ገላይን ታጥቤ ታጥኜ ቤቴን ሁላ በኩር አጭሼ የወሎጣን አጫጭሼ ፏ ብትና ድርጌን የመጣሁት። ጥንብ የምትይው አሁን ምንድን ነው የጠነባሽ? እሙሙሽ ነው። እጥብ አድርጊው ግቢና ዝፍዝፍ አድርገሽ። አዎ፣ እሙሙ ካልታጠበሽ ይሸታል። እምሙ ካልታጠበሽ ሽታ አለው። እሱ ነው እየጠነባሽ እያስቸገረሽ ያለው። ታጠቢ እናቴ። እውነቷን እኮ ነው የሀገሬ ልጅ ቤት ታየው። አባይም ጣናም የኛ ነው እንዴ አባይም ጣናም የኛ ለምኑ ነው? የቦርከና ወንዝ የምን ወንዝ፣ ምን የሌለን ነገር አለ? ይሄ ሁሉ ባለበት ሀገር የምን መጠንባት የምን መግማት ነው የምትጽፊው? ተጣጣቢ ውጪና ሌሽ፣ ማሌሽ ሽ ምን አባቷ እንደ ውጪ ሂጅበት አባዬኛ ጣና የኛ ምንድን ነው እንደሚያስጨንቅሽ ገባ ገባ ብለሽ ወይን የኔ ፍቅር የኔ እናት የኔ ወርቅ ገባ ብለሽ ተጠብጠጠጠባቲ እንዴ ንቁ አባይ ባለበት ጣና ባለበት ምን ሆናችሁ ነው? አባይ ጣና ባለበት አገር እዚህ መተሽ አንቺ ጥንብ ግማታም ትለኛልች። እኔማ ተጣጥቤ ነው እዚህ ጋር ተሳስዬን የተገሰጥኩብሽ። ግቢና ታጠቢ፣ ታጠቢ። የሸተተሽ የራስሽ ምሙ ነው። ግቢና ታጠቢው ለቅለቅ በዩ አይሸትም። ከዛ በኋላ ጉቺዬ፣ ቻይና ላገባ ነው ምንድን ነው የጻፍሽልኝ? እናቴ፣ ቻይና ቻይና አገር ነው የምትገቢው ወይስ ቻይና ሰውዬ ልታገቢ ነው? ቻይና አገር ነው የምትገቢው ቻይና ሰውዬ ልታገቢ ነው? ጉቺ ተይባል ፈልግልኝ፣ ቢኖር ለራስ ያላገባ ላንቺ ምድርሽ ቻይና ሰው ላገባ ነው። ቱ ምን ነው ምን ነው ተስፋ ቆረጣችሁ? ምን ነው እናት አለ? በቲክቶክም በዚህ በፕላትፎርሙም አልቻልናቸውም። ጭራሽ በባል ልታመጪብን ነው እንደምናት ኢትዮጵያ መከረኛ ሀገር፣ ጭራሽ ካልጠፋ ሀገር እንደ ቻይና ልታገቢ ምን ላርገቴ? ምንድን ነው ጉዱ እንዴ? ትዳር አገናኞች ተከፍተው የለን እንዲ አንዱ ጋር ሄደ ሄደሽ እየያቲ ምን ቻይና ስንዳታገቢ እንደ ምን በወጣሽ ነው ቻይና የምታገቢው? እድሜ ሄደ እና እድሜው የሄደ ቻይና ይቀበላል እንዴ? ውጭ ልነቀስ ቆዩ ወይኒ ዛሬ ግን ኔትወርክ ልክ አይደለም ጋይስ። አልቆራረጥም፣ ማወራው ይሰማል? ብዙ ማወራው ነበር። ብዙ ናይሰሷ። የኔ ወርቅ፣ የኔ ወርቅ ናይሰሷ አለሽልኝ። ኔትወርክ ይቆራረጣል ወይ ሱቲ ተጨንቂ ነው ባልጠፋ ሰው ቻይና የምታገቢው? እናት ኢትዮጵያ ስንት ጎም ላላ ጎም ላላ ስንት ጎም ላላ ባለበት ሀገር ማንን ለማሸማቀቅ ነው ቻይና አማቺ ዘሽብን የምትመጪው

በባንግላዴሽ እንዳይሉ ብቻ ጃፓን እና ቻይና እያሉ ነው። ጉድ ስሙ። የት ሀገር ነሽ አሁን? አንቺ አሁን በዚህ ሰዓት የምትኖሪበትን ሀገር ብቻ ነገር። የት ሀገር ነው የምትኖሪ አሁን? ቻይና ላግባ ያልሽኝ ሴትዮዋ የት ሀገር ነው የምትኖሪው? ጭራሽ መሀል አዲስ አበባ ተገስጠሽ ነው ቻይና የምታገቢው? አንቺስ፣ እንዳታገቢ ቆመሽ ቅሪ እጣን አለ፣ እንዳታገቢ። መሀል አዲስ አበባ ተገስጠሽ እኔ እንኳን አዲስ አበባ ለረፍት በመጣው ሰዓት ጌማት ላኩቢ ለራሴ ኔትወርክ አይሰራም። ጉቺ ላግባሽ። እኔ እንኳን አዲስ አበባ ባለፈው ለረፍት በሄድኩ ጊዜ ወንዶቹን ሳያቸው፣ ጋይዝ፣ ድንገት ክለብ ውስጥ የአዲስ አበባ የኢትዮጵያ ወንድ መቼ ነው እንዲ ቆንጆ ሆናችሁ ያለቃችሁ? መሀል አዲስ አበባ ከተማ ተገስጠሽ አጥረቡ። የአዲስ አበባ ወንድ ማታ ማታ ነው የሚወጣው። እኔ ስላየው እኮ ነው ልንገራችሁ፣ በአይኔ ስላየው። ማታ አይን አዋጅ ይሆንብኛል። የክለቡ መብራት ይሆን እንደዛ የሚያሳምራቸው ነው አላውቅም። ማታ ይሄኛውን አይቼ አድንቄ ሳልጨርስ ዞር ስል ደግሞ ሌላ ጎምላላ ዞር ስን ሌላ እንዲህ አዲስ አበባ እንዳለ ቆንጆ ተሰብስቦ የተቀመጠው እንዳለ የኢትዮጵያ ቆንጆ ተሰብስቦ አዲስ አበባ ነው ቁጭ ያለው። ማታተኛ ለው እና እየተኙ ባላለ እንዴ፣ ዝም ብለሽ ተኛ አንቺ ይቅርብሽ፣ ባሉ፣ ይቅርብሽ፣ ትዳሩ ይቅርብሽ፣ እድሜ ሄደዋል ብለሻል። ያሳዝናል፣ ያሳዝናል። እምዬ ኢትዮጵያ አዲስ አበባ ላይ የተገሰጠች ሴትዮን የቻይና ላግባዊ ብላ የምታማክረኝ፣ ቻይና ላግባዊ በስተመጨረሻ። እንዴ እዚህ እንኳን ቲክታክ ላይ ስንት ቤት አለ ትዳር የሚገናኝ ገብተሽ። ጊያቲም እንዴ አንድ እንቁላል ቀረኝ ሳትፈርስ ድረሱልኝ፣ ሳትፈርስ እንቁላል ተሰብራ ሳትፈርስ ፈርስ ድረሱልኝ፣ የወገን ያለ ብለሽ አትይም እንዴ? የህዝብ ያለ የወገን ያለ አይባልም። ያንቺ እኮ የሚያሳቅቀው ኢትዮጵያ የአፍሪካ መዲና አዲስ አበባ ላይ ተገስጠሽ ቻይና ላገባ ነው። ይሄ ባይዘው ወይ እንደ ቀልድ አትይውት ከሀገር ክህደት አይተናነስም። አሁን አንቺ መንግሥት ቢያገኝሽ አንቺን ማሰር አለበት፣ መታሰር አለብሽ። አንድ ሶስት ዓመት ግድ ነው። ይሄ የሀገር ክህደት ነው እንዴ ማታ ማታ ነው የሚወጡት የአዲስ አበባ ቆንጆ ጋይዝ። እኔ ደርሶብኝ ነው እኔ ደርሶብኝ እኮ ነው ያን ሳሊት እያታስታውሽ ኮሪደር ልማቱ ነካኝ ያልኩ ጊዜ አንድ እኮ እነሱ ናቸው። ኮሪደር ልማቱ እኮ ወንዶቹ እኮ ናቸው። ፎቀቅበይ ዘጠኝ ሜትር ወደ ውስጥ ገባበ እያሉኝ እኮ ወንዶቹ እኮ ናቸው። ሲያማምሩ ወይ ሲያማምሩ፣ የክለቡ መብራት ይሁን ያሳመራቸው አላቅም። በስማም ጠንበለል ጠንበለል፣ ደግሞ በውሃ ልክ የተሰሩ ነው እኮ የሚመስሉት እናንተ። ለድሮ በጣም ቦርጫም ነበሩ ያበሻ ወንዶች፣ ምን ሆነው ነው አሁን አሁን? እኮ ቦርጫም የሚባል የለም። እንዳለ ክለብ ላይ የምታየው እንዲ ያለ እንዲ ያለ ነቃ ደንገጥ ያለ ነው፣ ብታየው፣ እንዳለ ክለብ ላይ ያለው የእውነት እኮ ነው። አዲስ አበባ ክለብ ላይ የምታየው ነቃ ያው አሉ አጠር ብለው በዚህም በዚህም ቦርጭ ያላቸው ወንዶች አይቻለሁ። ግን አግብተዋል፣ ደስ የሚለው ነገር። ውይ ውይ ውይ! እናንተስ እንኳን አገባችሁ። አንዳንድ ወንዶች አይቻለሁ፣ በዚህም ቦርጭ አለው፣ በዚህም ቦርጭ አለው። እግዚአብሔር ይስጥሽ። አንቺ ባታገቢው ማን ያገባልን? እሱን ሰው ማን ያነሳልን ነበር። አገባሽው አደለም፣ አነሳሽልን ነው የሚባለው። አነሳሽልን እሱን አንስተሽልን ነው። ለእናቱም አነሳሽላት፣ ለእኛም አነሳሽልን። እሱን አንስተሽ ደስ የሚለውን አጠር ብሎ ተመልጠዋል፣ ፀጉር የላቸው ግን እኮ እድሜያቸው ገና ነው። ጋይስ ግን አግብተዋል፣ ጣጣቸውን የጨረሱ እስኪ፣ ቆይ ደግሞ ጉቺዬ፣ እኔ ማዳም ባል የምትላል ይፉብኛል። ከዛ ካፍቴሪያ ክፈትልኝ ስለው አይ ቡቲክ ነው እንጂ ካፍቴሪያ። ሚኒ ሚኒት ያለሽ አንተ ልቤን ያፍለኛል። አንተ ስትመጣ ልቤን ሁላ እፍንን የሚያደርገኝ ይዛየን አንተን ሳይክ ልቤ ሁላ ትጨነቃለች። ለምን እንደሆነ ባላውቅም እናቴ የማዳም ባል ምንድነው ላግባሽ አለኝ አልሽዋ። ሴትዮ የኢትዮጵያ ሕዝብ በውጪ ድንዝዝ ብሏል። እንዲሁ ለጠቅላላ ኢንፎርሜሽን ልንገርሽ፣ ይሄ ቲክታክ ላይ ያለ ሕዝብ ብር ማዋጣት ስልጭት ብሎታል። መጀመሪያ የአስከሬንሽን መሸኛ ተቀበ። እንግዲህ ምክር ፈልገሻል፣ ጋይስ እንግዲህ ምክር ፈልግ አይደለ የመጣችሁ። መጀመሪያ አስከሬንሽን መሸኛ ብር ተቀበ። ከካፍቴሪያውም፣ ከቡቲኩም፣ ከሁሉም ብር በፊት የአስከሬንሽን መሸኛ ልንገርሽ፣ ህዝቡ ደካም ብሎታል። ለአስከሬን እንደሁም አናዋጣም የሚባል ወሬ ሰምቻለሁ። ያልደብቅሽም እውነቱ እንደምነግር ስሰማ ለአስክሬን አናዋጣም እያለ ነው ህዝቡ። ቤቱን በጊፍት ባርኩ እንጂ ምንድን ነው የሳቂ ሙጂ ብቻ የምትለቁት? ቤቱን በጊፍት እየባረካችሁ ጸጥ ብለሽ ተገስጠሽ የሳቂ ሙጂ አትልቀቂብኝ እና ቤቱን በጊፍት እየባረካችሁ ባርኩ። ቤቱን በጊፍት ተንቀሳቀሱ ዱቅ ብሎ መሳቅ የለም። የለም፣ ስራ ነው፣ ቢዝነስ ነው። እንዲያ ሌላ ቤት ሳትጠየቁ አንድ ኪሳችሁ የምትገቡት የማዳም ባለቤት ባባ እኮ ቶሎ ነው የሚያጠፋው። ባባ የማዳም ባለቤት አቃቸዋለሁ፣ አቃቸዋለሁ። ኪስሽ ገባ እናቴ ይሁን ይክፈቱልሽ፣ ግን ቅድሚያ ያስከሬንሽን መሸኛ ተቀበይ ይሁልሽ። እኔ ስለማቅ ነው። አሁን ከዚሁ ጋር ነው ወሬውን ላጣ አድርገው ወስደው ለማዳም የሚያቀብሏት ማን? የኛው ልጆች እራሳቸው። ስለዚህ ቅድሚያ ያስከሬን መሸኛሽን ብር ተቀበይና ከባባ ላይ ላግባሽ ነው አይደል ያሉሽ? ችግር የለውም ባባ ያገቡሻል፣ ያገቡሻል ምንም ምንም እንትን የለውም። ትጋባላችሁ ከባባ ጋር ግን ለክፉም ለደጉ ለክፉም ለደጉም የሚፈጠረው ስለማይታወቅ ስለማይታወቅ ቅድሚያ የአስከሬን መሸኛሽን ከባባ ላይ ተቀበይና መሲብ ርድስቱን ጋ አይሆንም። እንግዲህ ማጋ ይቀመጥልሽ፣ እኔ መሲጋ ቢሆንልሽ ባይ ነኝ። ያው ረገጣውንም እሷው ስለምትጀምር እኮ ብዬ ነው። ያው ረገጣውንም ራሷ ስለሆነች የምትጀምረው። ኖ፣ እሺ ማጋ ይሁንላት። ያስክሬን መሸኛው፣ ከዛ እኮ ባባ እኮ ይከፍቱላታል እኮ፣ ወይ ካፍቴሪያ ወይ ምንድን ነው ያልሽው? ምንድን ነው ያልሽው እናቴ? ባባ ምንድን ነው ከፍትልሽ? ሳሪ ጋ ይሁን ምን ነው መሲ በላቻችሁ ምናምን አምልጦኝ ነው መሲ በላቻችሁ እን ምነው መሲ ጋ አይሆንም አይሆንም አላችሁ መሲ ብር ተነካካባት እንዴ ጓደኛ ገንዘብ እኮ ክፉ ነው ይነካካል መሲ እየተነካካባት እንዴ ኧረ ንገሩን ገንዘብ እኮ ባለጌ ነው ያውቀዋለሁ ንገሩኝ እስኪ ቡቲክ እሺ ቡቲክ ነው ከፍትልሽ ያለው ያሉሽ እንሄድበታለን ችግር የለውም መሲ ብር ተነካክቶባት ነው ለምን ነው መሲ ጋር አይሆንም አይሆንም አላችሁ ለምንድን ነው መሲ ምን አድርጋ ነው ምን አምልጦኛል ተነካካ እንዴ ጋ እኔ እኳ አልሰማም እኮ ሰሞኑንማ የአልኮል ስንት ቀን ጢዋ አርጎኝ እኮ አሁን ነው ገና ከውስጤ እየወጣ ያለው አሁን እየለቀቀኝ ነው እስካሁን አልኮሉ ከውስጤ አልወጣም እስከ ትላንትና ድረስ የማወራው እኔ አይደለሁኝም። እስከ ትላንት ድረስ የማወራው እኔ አይደለሁም። ጋይስ ጉቺ ነች ብላችሁ እንዳታስቡ። እስከ ትላንት ድረስ ኛለው አልኮሉ። አሁን ነው አልሰማሁም። አምልጦኛል። ምንድን ነው መሲ ምንድን ነው? አልገባኝም። ምን ተነካካባት ለምንድን ነው መሲ ጋር ብሩ ይቀመጥ ስል ውኦ ያላችሁት ምን ሆናችሁ ነው ምንድን ነው ነገሩ መሲ ምን አድርጋ ነው? ሳሊት ዬኔ ፍቅር ቴንኪዩ ቤቱን በጊፍት ባርኩ እኔ እኮ ወሬው ጨዋታ ሁላ የምታጠፉብኝ እኮ እጅ በደረት አድርገሽ ስድስት መቶ ምናምን ሰው ተገስጠሽ ስታይ ያስጠላኛል በቃ ወሬ ሁላ ነው የሚያስጠላኝ እኮ ዞሮ ዞሮ እኮኔ አይሆንም ምን አርጋ ነው እንሂድበት መሲ ምን አድርጋ ነው? እንደ እንሄድበታለን የመሲን ጉዳይ እንደዚህማ ያለ ምክንያት እናንተ አትጮሁ። እናንተ እንዲህ በመደዳው እኮ ነው ኖ ያላችሁት የአስከሬን መሸኛው ገንዘብ መሲ ጋ ይቀመጥ ስል በመደዳ ወይ መስዬም አሜሪካ ልትገባ ነው እንዴ? ምንድነው ነገሩ? ምንድነው ጋይስ? እንዴ ይሄ ነገር እንዴ ነው እንዴ? መስዬ፣ እኔ የምለው መሲም ዳላስ ቴክሳስ ልትገባ ነው እንዴ? እሱ ተውት። ፊር አይደለም የሚወስዳትን እኛ እናቀዋለን። ችግር የለውም። ማን እንደሚወስዳትን እኛ እናቃለን። ችግር የለውም፣ ግን በይፋ ልገባ ነው ብላ ተናገረች። መሲ ብርጅ ስቱን ባቡጄ አሜሪካ ልትገባ ነው ይላሉ። አንቺ ፈዘሻ፣ ልነቂ። እውነትሽን ነው፣ እውነትሽን ነው። በቃ መሲ ሄዳ ትወስደኛለች። መሲ ትሄድና ትወስደኛለች። ስንዱዬ እንዴት ነች? ጉችዬ ወንድሜን አግቢልኝ፣ ወዶሻል፣ አሜሪካ ይወስድሻል። እኔ ግን ማለት ነው ይህ ቤት ውስጥ ያስቸገራችሁ እናት አባቱ እየረገሙት የሚውሉ ወንድማችሁን ያጎታችሁን ልጅ አምጥታችሁ ይህን ጭቃኔ ላይ ለመለጠፍ በጣም ብዙ ሴቶች አያቸዋለሁ። ወን ትመረግጭ፣ አሜሪካ ይወስድሻል። ወንድም ሌላ ሴት ፈልገሽማ ትድሪው። እስከ ዛሬ ለምን አላገባም ወንድምሽ? ወንድምሽ እስከ ዛሬ ለምን አላገባም? ለምንድን ነው ያላገባው? ወንድምሽ እስከ ዛሬ እኮ ጉድ እኮ ነው። ታብታብ አድርጎ አረጋይ ዛሬ ኔትወርክ ይልክ አይደለም። ልምድ ቢጫ የሚያበራው ሳበራ ግን አይቆራረጥ ለኒኮ ቢጫ ነው የሚያበረብኝ ገዝቱን እራሱ አላስከፍታለኝ። ሳቢዬ ገዝት ማስገቢያ እንትን አለሽ እንደ ገዝት ማስገቢያ ገዝት ማስገቢያ ስልጣ ኒጆርኪ ኩልክ አይደለም። ማን እንደገባ ራሱ አላውቅም። ማን እንደገባ ራሱ አላውቅም። ጋይስ ማንን ነው ያስገባችሁት?